ሰላም ሰላም ኤቭሪዋን this is our channel YP Tech Lab welcome back to our channel። እንግዲህ በዛሬው ቪዲዮ የምናየው አንድሮይድ ስልካችንን ሶስት እጥፍ ፈጣን ለማድረግ የምንጠቀምባቸውን ሶስት ቲፖችን በአምስት ቀላል ስቴፖች የምናየው ይሆናል። ቤተሰብ በዚህ ካልሆናችሁ አካውንቱን ሰብስክራይብ አድርጉ። አዳዲስ ፖስቶች ስናደርግ እንዲደርሳችሁ የደውል ምልክቷን መጫን እንዳትረሱ ከዛም በኋላ ደግሞ ቤተሰብ የሚሆናችሁም ያልሆናችሁም ቪዲዮ ላይክ በማድረግ ጀምሩ። እንግዲህ እሺ ዛሬ ገላጋ ጋ ያልኩትን የመጀመሪያው የመጀመሪያው ገላ ጋ ያልኩትን ስታክን ሙሉ ለሙሉ ያስቆማል። ይያሰብኩት አንድ እንትን ልንገራችሁ። መጀመሪያ መጀመሪያ ወደ ሴቲንግ አፕሊኬሽናችሁ ትገባላችሁ። ከዛ ስክሮል አፕ ታደርጉና ሲስተም የሚለውን ትነኩታላችሁ። ከዛ ሶፍትዌር አፕዴት የሚለውን ትነኩትና ቼክ ታደርጋላችሁ። ሶፍትዌር ስልካችሁ አፕዴት ሆኗል አልሆነም። አብዛኛውን ስልኮች በተለይ አንድሮይድ ሶፍትዌር አፕዴት ላይ በጣም ትልቅ ችኞችን ያሳየ ነው። አሁን በቅርብ ዓመታት በቅርብ ወራት ውስጥ ብቻ አንድሮይድ 15 ሰርቶ ለቋል። አሁን አንድሮይድ 16 ወጥቷል። አንድሮይድ 17 አሁን ወጥቶ ለአንዳንድ ስልኮች ወይም ለፈጣን ስልኮች እየተዳረሰ ይገኛል። ሶ እናንተን ስልካችሁን ሶፍትዌር አፕዴቱን ቼክ ማድረግ አለባችሁ። ሶፍትዌር አፕዴት ቼክ አድርጋችሁ አፕዴት አድርጉት ካልሆነ ማን ላይ ታፓር አፕግሬድ መንካት ይኖርባቸዋል። ከዛ አፕዴት አረጋላችሁ። ሁለተኛው ስቴፕ ደግሞ ሪዱስ አኒሜሽን። አኒሜሽን ስክሮል አፕ ስታደርጉ ምናምን ናቪጌሽን ባር ስቶፕ ምናምን ያለው አኒሜሽን ስኬል መቀነስ እሱ ፈጠን እንዴት እንዲያርግላችሁ ስልካችሁ ማለት ነው። ይሄን በጣም አሪፍ ቲፕ ከሚላቸው ውስጥ አንዱ ነው። ይህን ይሄን ለማብራት ደግሞ መጀመሪያ ወደታች ከፍ ታደርጉና ሲስተም ውስጥ ትገባላችሁ። ከዛ ሶፍትዌር የሚለውን ትለኩታላችሁ። ከዛ ቢውልድ ሲስተም። መጀመሪያ ስክሮል አፕ ታደርጉና ሲስተም ውስጥ ከሚለው ትገባላችሁ። ከዛ ሶፍትዌር ኢንፎርሜሽን ሆኖ ነው ቢውልድ ነበር። ለማስከፈት መጀመሪያ ወደ አቦትፎስክሮላፕ ታደረጉና ስልካችሁ ሴቲንግ ውስጥ ከገባችሁ በኋላ ወደታች ስክሮላፕ ታደረጉና አቦትፎን የሚለውን ትነኩታላችሁ። አቦትፎን ከገባችሁ በኋላ ሶፍትዌር ኢንፎርሜሽን የሚለውን ታፕ ታደረጉታላችሁ። ስክሮል አፕ አድርጋችሁ መጨረሻ ላይ ዲቨሎፐር ኦፕሽን የሚል ታገኛላችሁ። ከዛም ዲቨሎፐር ኦፕሽን ካገኛችሁ በኋላ ወደ ታች በደንብ ስክሮል ታደርጉታላችሁ። በደንብ ከዛ አኒሜሽን ስኬል የሚላል አስኬል አኒሜሽን ስኬል የሚለውን መቀነስ አንድ አብዛኛውን ባይ ዲፎልት አንድ ነጥብ አምስት ስለሚገኝ፣ አኒሜሽን ስኬል፣ ዊንዶው ስኬል ምናምን የሚለውን ትቀንሱታላችሁ። ከዛ አንድ ነጥብ አምስት የሚለውን ዜሮ ነጥብ አምስት በጣም ፈጣን እንዲሆን ከፈለጋችሁ ደግሞ ዜሮ ታደርጉታላችሁ፣ ኦፍ። ከዛ በኋላ አንድ ነጥብ አምስት ላይ ወደ ዜሮ ነጥብ አምስት ከቀነሳችሁ በኋላ ቤተር የሆነ ኳሊቲ ታገኛላችሁ። ከዛ ታመሰገናኛላችሁ፣ ሞክሩት። እና የመጨረሻው እና ሶስተኛው ቲፕ ደግሞ የማይፈልጉ መጠቀምበት አፕሊኬሽን ክሊየር ማድረግ አለባችሁ፣ ስልክ ፋስት እንዲሆን። አብዛኛው የማይጠቅሙ አፕሊኬሽን ስሊፕ ሞድ ላይ የሚገኙ፣ ስሊፕ ሞድ ደግሞ በጣም ራማችሁን በጣም ያጨናንቃል። ራማችሁ እንዳይጨናነቅ ደግሞ እነዚያን ክሊየር በማድረግ ፍሪ ታደርጉታላችሁ። ራማችሁ ፍሪ ሆነ ማለት ስልካችሁ በጣም ቤተር ፐርፎርማንስ ቡስት ቡስት ማድረግ ትችላላችሁ። የስልካችሁ ፐርፎርማንስ ምንም አይነት ስታክ ወይም ሊያጋጥማችሁ ይችላል። እንዲሁም የተለያዩ መረጃዎችን ለማግኘት አካውንታችን ሰብስክራይብ በማድረግ ቪዲዮን ደግሞ ላይክ በማድረግ ጨርሱት። እስከዚህ ድረስ ከቆያችሁ ቪዲዮው ተመችቷችኋል ማለት ነው። ቪዲዮ ላይክ ማድረግ እንዳይረሳ ሰብስክራይብ የምንደሰው። ለዛሬ በቃ እንዳለ የሳምንት ሰው ይበለና አየ